ስንቶቻችሁ ናችሁ የምትፈልጉትን ነገር ለሰዎች ብላችሁ ለሰዎች ኦፒኒየን ብላችሁ ቤተሰቦች ጓደኞች እንደዚህ ነገር ቢልስ ብላችሁ ስራችሁን አቁማችሁ ስ ማትፈልጉት አይነት ማትፈልጉት አይነት ስራ ውስጥ የገባችሁ ምን ያህሎቻችን? ምክንያቱም እኔ እንደዚህ አይነት ነገር ውስጥ ነበር። ይህን ነገር ብጀምር እንትና እንደዚህ ቢለኝስ እንትና እንደዚህ ቢላልኝስ ፋሚሊ እንደዚህ ቢልልስ ትምህርት ውስጥ እንትኑስ አእምሮ ውስጥ የሚመላለስ የነበረው። ከዛ በኋላ አንድ የሆነ ነገር ገባኝ ማለት ነው እነዚህን ሁለት ቃላቶች ፍርሃት እና ጸጸት ኦር ሪግሬት የሚባል ማለት ነው ሰው እነዚህን ሁለት ቃላቶች ስመለከት አንድ ነገር ቀባል ፍርሃት ለጊዜው ያን ነገር ፈርተን በምናቆምበት ሰዓት በጣም እንደሰታለን አጭር የሆነ ደስታ ነው ጸጸት ግን ምን አለ ያኔ ባደረኩት ምን አለ ያንን ነገር ያኔ በጀመርኩት ምን አለ በቃ ምን አለ የሚለው ነገር ሁልጊዜ አእምሯችን ውስጥ የሚመላለስ ነገር ነው ያንን ነገር እስካሁን ድረስ ካልተጸጸታችሁበት ለነገሩ ቤስ ያፈልጉትም ማለት ነው። ሰው ግን ፍርሃት የሚባለው ነገር አጭር የሆነ ደስታን ይሰጠናል። ለምሳሌ ኮንተንት ክሬሽን ስጀምር ሁሉም ሰው እንደዚህ ሚለኝስ፣ እንደዚህ ሚባለስ፣ ኮሜንት በእነዚህ ጉዳዮች ላይ አክቹሊ ፈርቼ ነበር። ግን ወደ ስራው ገባ ምንም አልሆንኩም። ላይክ እስካሁን ድረስ እነዛን ነገሮች እነዛን አእምሮ ላይ እነዛን ነገሮች ማስተናገድ ኖሮ ብቀበላቸው ኖሮ ለጊዜው ደስተኛ ሆናሉ ምናምን፣ ግን ደግሞ የሁልጊዜ ጸጸት የሚሆን ነበር የሚሆነው ማለት ነው። ሶ ወደዛ ነገር ለመግባት ማለትም ይሄንን ፍርሃት የሚባለውን ነገር ደፍሬ ገብቼ እንዳለ ጸጸት ያደረግኝ እነዚህ ሶስት ነገሮች ልንገራችሁ። የመጀመሪያው የሰዎች ኮሜንት፣ የሰዎች እንደዚህ አድርግ እንደዚህ አርግ እንደዚህ የቤት ክሬና የሰዎች እንደዚህ አድርግ እንደዚህ አድርግ እንደዚህ አድርግ፣ ገንዘብ አያመኝ ገንዘብ ካልሆነ አንድ ነገር ምንድነው የሚሰራ? ሌላኛው ደግሞ ስፖት ላይት ኢፌክት የሚባል ነገር አለ። ሁሉም ሰው የራሱ ኢንሴኩሪቲ አለ። ሁሉም ሰው የራሱን እንደዚህ ቢለኝት እንደዚህ ቢለኝት ነው እያለ ያለ ማለት ነው። ሰው ሁሉም ሰው የሰውን ጀጅመንት እየፈራ ያለው ሰው በዚህ ሰዓት ስለ ሰው ጀጅመንት ራሱ ማሰብ ላይክ አሜን ሜን ትላለ ማለት ነው። ሌላኛው ደግሞ በቃ በትንሽ ነገር መጀመር፣ ባላችሁ ነገር ምንም ቢሆን ቢዝነስ መጀመር ሊሆን ይችላል፣ የምትፈልጉትን ኮንቴንት ክሬሽን ሊሆን ይችላል፣ የምትፈልጉትን ስራ ኮች ማድረግ፣ ላይክ ጂም መሄድ፣ አሪፍ ሰውነት ቢልድ ማድረግ፣ ስፒሪቹዋሊ መጠንከር፣ በሁሉ በሁሉ ነገር ላይክ በትንሽ ትን እያላችሁ ኮንፊደንሳችሁን ማሳደግ ነው። ከዚያ በኋላ ሰዎች ለምተሰብሰቡ አምሳ ሰው ጅ ያደርጋችሁ ቢያደንቋችሁም ቢጠሏችሁም ቢዘርቧችሁም የማይገርማቸውኛ አይነት ሰው ትሆናላችሁ ማለት ነው። ሶ ሁልጊዜ የሆነ ነገር ሊጀምሩ ስትሉ የሆነ ነገር ድሪማችሁን ለመኖር ስትጀምሩ ሜክሹር እነዚህ ሶስት ነገሮች ራሳችሁ ላይ ላይ ማድረግ እንዳትረሱ ስል ከሆነ ሰብስክራይብ